ውይ ዘንድሮ የፍቅርን ስቃይ መከራዋን አበዙት። ኧረ ምን ጉድ ነው? ምን አይነት ኩታራን የመጣብን በእናታችሁ? እንዴ እችል ልጅ ምን አድርጌ ነው የሚሏት? የእውነት መውጫ መግቢያ ሳጧት እኮ። የእውነት ዛሬ በጣም ነው ያሳዘነችኝ። ልብ የሚነካ ንግግር ነው የተናገረችው፣ ያለችበት ሁኔታ፣ እየሄደችበት ያለችው መንገድ በእውነት እንደዚህ እኔ አላውቅም። የሆነ ነገር በቃ ፍቅር በጣም አሳዘኝ። ሁኔታ በጣም ጭንቀት ላይ ነው ያለችው። ትምህርቷን በአግባቡ መማር አልቻለችም። በሰላም ወጣ በሰላም መግባት አልቻለችም እንዴ። በሰው ዘንድ በሰዎች ዘንድ ቁጥጥር በሰው ቁጥጥር ስር ውላለች። የእውነት እኔ ውጭ ሀገር ስኖር በጣም አስጠልቶኝና ሰልችቶኝ መሮኝ የመጣሁት ነገር ምንድን ነው በሰው ቁጥጥር ስር መዋል በቃ እንደዚህ አርጊ፣ ይሄን አርጊ፣ ይሄን ውሰጂ፣ ያ ነገር ያም አል በቃ በህይወታችሁ በቃ እኔ ለሰው እንዲገጥሙ ማልፈልገው ነገር የምመኘው ነገር ነፃነት ማጣት ነው። ይሄ በንጹህ አየር እንድንተነፈስ ፈጣሪ በነፃ የሰጠንን አየር በቃ ሰው ሲያጨናንቅብን፣ ሰው መከራችን ሲያበላን፣ ሰው ስቃያችን ሲያበዛው በጣም እናደዳለሁ፣ በጣም እባሳጫለሁ። እና ፍቅርም የገጠማት ነገር ሀገር ውስጥም ትሆን እንጂ በጣም ብዙ መከራ ነው እያሳለፈች የምትገኘው። ማንም ሊረዳት አልቻለም። ሁሉም የየራሱን መንገድ ነው የሚያስተካክለው። ሁሉም የየራሱን ነው የሚሮጠው። ይሄ ደግሞ ጩጬ ኮታራ ደግሞ ዛሬ መጦ በቃ የሆነ እንደ ዲያስፖራ እንደ ባለሀብት፣ እንደ ውጭ አክተር አክት ያረጋል። በቃ የሆነ እንደ ህንድ አክተር፣ እንደ ህንድ ፊልም ሰሪ የሆነ የሚያረጋቸው ነገሮች ሁሉ ያስጠላሉ። አስቀያሚ ነገር ነው እያደረገ የሚገኘው እስጤፎ የሚባለው ልጅ ማለት ነው። ማለት ጥሩ ሰው አገኘች ብለን ሳናጠበቃ ደግሞ የሆነ ለካ ኮታራ ነው የእውነት ነው ለካ፣ እንደዚህ ፋራ ነው። አራዳ መስሎ የነበረ መጀመሪያ ላይ ሲመጣ። ለነገሩ ፍቅርዬ ነው ቦታ ሰጠው፣ በዚህ ልክ እንዲረማመድባቸው። ጭራሽ ለነሱ ማስፈራሪያ ፉፉና ቡሪክ ወደ ራሳቸው እንዲመለሱ፣ እንዲስማሙ፣ እንዲግባቡ በቃ ፍቅርን እንዲተዋት የፈለገችበት መንገድ ነበር እሱን ይዛ ይመጣቸው። አሁን እሱ ጭራሽ እያካበደ ምናምን በጋርድ እያስጠበቃት መውጃ መግቢያ ያሳጣት እንዴ እች ልጅ ምን ታደርጋችሁ? የ የትኛውን ወንጀል ሰርታ ነው የትኛውን በደል ሲጀመር ፍቅርና ፉፉና ኮ ቡሪክ የሚጎዷት ሰዎች አይደሉም ለእሷ እንደውም እውነት ለመናገር ብርጥ ጓደኝነት ነው ያላቸው እውነት እኔ በፉፉ በቃ ምንም የሚያዳግም ነገር አልሰጥም ለምን መቶ ፐርሰንት አንገቱን ይሰጥላታል መቶ ፐርሰንት ብዬ ብናገር ምንም ማጋነን ማካበድ አይሆንብኝም በጣም ነው የሚወዳት በጣም ለእሷ ቦታ ትልቅ ቦታ አለው ምንም ዝንብ እንኳን እንድታርፍባት አይፈልግም ንፋስ እንኳን እንዲነካት አይፈልግም እንቅፋት እንዲመታት እንኳን አይፈልግም ምንም ቢሆን የሆነ ነገር ተፈጠረ ሲባል አይታችኋል። ባለፈው ሆስፒታል ገባች ሲባል ምን ያህል ሩጠው ተደፍተው መኪና ውስጥ አስፋልት ውስጥ ሊገቡ አይታችኋል አይደል? በአስፋልቱ ሲያሻገሩ ሲሻገሩ በደረጃው ሲወጡ ሳይታችኋላ ሊወርቁ ደርሷል ማለት። በዚህ ልክ በእርግጥ አጨናንቀዋታል። በጣም የማትፈልገውን ነገር ሲያደርጓት ነበረ። የማትፈልገውን ውሳኔ እንድትወስን በጣም ያስገድዷት ነበር፣ ያጨናንቋት ነበር። ባጭሩ እነሱ አንዴ ይጣላሉ፣ አንዴ ኔን ምረጭ፣ አንዴ ከኔጋውኝ አንዴ ከዛውኝ እያሉ ውሳኔ ያሳጥተዋት በጣም አጨናንቀዋት ነበር። ግን ይሄን ያህል ይጣሏታል ለእሷ መጥፎ አመለካከታላቸው ብዬ አላስብም። ምክንያቱም ፍቅር ደግሞ የዋህ የሆነች ፍቅር የሆነች ልጅ ናት። ለእሷ እንኳን አይደለም አብረዋት ያሉ ጓደኞቿ መልካም ነገር እያደረገችላቸው ይቅርና እኛም ራሱ በሩቅ የምናውቃት ልጅ ሰፍ ብለን ነው የምንወዳት። መልካም አስተሳሰብ ያላት ልጅ ናት። በጣም በራሷ የምትተማመን ንቁ ሴት፣ ብቁ የሆነች ሴት ነች አይደል? ስለሷ ምንም ማንም ክፋት አስቦ ሊጎዳት አይችልም እና እነሱ እንዳይጎዷት ብዬ ነው ምናም ምናም ብሎ ሌላ ጋርድ ጥበቃ የሚያስመጣ በትምህርት ቤት በቤት ስራ የሆነ ቦታ ሄደች የሆነ እነዚህ ሰዎች እያንጃበቡ ነፃነት ናጣው በጣም ደንግጣ ፈርታ ቤት ሁሉ እስከ መቀየር ደርሳለች። እች ልጅ አሁን ኢትዮጵያ ውስጥ ሰላም አግኝታ መኖር የለባትም፣ በሰላም መንቀሳቀስ የለባትም። በዚህ ልክ እሷ ማን ስለሆነ እሱ ማን ስለሆነ ነው እሷን ለማስጠበቅ ነው ምናም ምናም ብሎ መውጫ መግቢያውን የሚያጥርባት የምታደርገውን ነገር እያንዳንዷን ነገር ሁሉ እያወቀ በቃ እየተከታተለ ይህን ነገር የሚያደርገው አንተ ገንዘብ ስላለ ምናምን የፈለግከውን ነገር ልታደረግ ትችላለህ። ግን ከፍቅር ራስ ላይ ወረድ በል። የፈለግከውን ነገር ከፈለግ ሂደ ጠላ ጠጣበት። ብርን ገንዘብን ማለት ነው። እኛ ምን አገባን ስለ አንተ ገንዘብ። ከፈለግ ሽንት ቤት ክተተው። በገንዘቡ የሚያምን ሰው እኔ በህይወት የምጠላው ሰው ነው። በእውነት ነው የምላችሁ። ይሄ ገንዘብ፣ በገንዘብ የሚተማመን በገንዘብ የሚመካ በቃ እኔ አላውቅም። ምን አይነቱ ጩጪ፣ ምን አይነቱ ኮታራ፣ ምን አይነቱ አውቋበድ፣ ምንአይነቱ ፋራ ነው የመጣብን በእናታችሁ። አረ እኔ ልሄድበት በእናታችሁ ሂጅበት በሉኝ። እንዴ በዚህ ልክ ምን ር ነው የሚላት እሺ፣ ለሱ አሰብክላት ክላት እንበል ተጨነቅላት፣ ምናምን ሰው እንዳይጎዳት ምናምን። አንተ ነው የስጀመር እየጎዳት ያለው አየር መውጫ መግቢያ ስታሳጣት፣ በአንተ ምክንያት ነው የተጨናነቀችው፣ በአንተ እየታመመችው፣ በአንተ ምክንያት ነው ሌላ ማንም መጣ አይደለም። ፉፉም ቢናደድም ቢጮህባትም ቢቆጣትም ቢጣሉ በቃ ይሄ የነበረ ነገር ነው። ችግር የለውም። አይጎዳትም። የማይጎዳት ሰው ነው። እኛ እንተማመን፣ እንኳን እሷ እኛ ራሱ እንተማመንበታለን። ምርጥ የሆነ አስተሳሰብ ያለው ወጣት የሆነ በጣም አራዳ የሆነ ልጅ ነው እና እንዳንተ እንደዚህ ወረደ ነገር አያደርግም እና እነዚህ ልጆች እንግዲህ ገንዘብ ስለተከፈላቸው ብቻ ጡንቻቸውን አሳብጠው ደግሞ እንግዲህ ይሄ ኩታራ እያዘዛቸው ይሄዳሉ፣ ይመጣሉ። እንደዚህ አድርጉ ሲባሉ እ አይ ገንዘብ የማይሰራው የማያደርገው ነገር እኮ የለም። ጅል ናችሁ፣ እንዲ እናንተ አጣርታችሁ ለምንድነው የተፈለግ ነው ምንድነው፣ ምንሰራው፣ ምንድነው ጥቁሙ፣ ትርጉሙ ምንድነው ብላችሁ አትጠይቁም። በግ መስል እየተነዳችሁ የምትሄዱ ከወፈሩ ሰው አይፈሩ አሉ። አረ ፍቅርን ለቀቃርኳት፣ ኑሯን ትኑሩበት። ማንም ሰው ምንም እሷ የሚጎዳ ሰው የለም። የእውነት ማንም ሰው ምንም ሊያረጋት አይችልም። ፈጣሪዋን ተማምና የምትሄድ ሰው ናት። ፈጣሪ ናችሁ እናንተ? በዙሪያው እያንጃበባችሁ ምናምን እንደዚህ ደረታችሁ ስላበጠ ምና የምትንጎራደዱት አስቀያሚዎች፣ ስታስጠሉ እናንተ ራሱ። ሂዱ ከዚህ ሂዱ፣ ከፍቅር ህይወት ውጡ። የምሬ ነው። እና ፍቅር በጣም ነው ያሳዘነችኝ። ተደብቃ ሁላ ነው ካሜራ ራሱ እየቀረጸች የነበረው ድምጿን ቀንሳ። ምን ምን በወጣት ምን ወንጀል ሰርታ ምን በደል በድላ ነው በዚህ ልክ ልትሸማቀቅ መውጫ መግቢያ ልታጣ ምትችልበት ምክንያት አልገባኝም። ይሄ መቆም አለበት። የምር ሁላችንም ከፍቅር ጎን ልንቆም ይገባል እላለሁ እና እንግዲህ ፉፉ ነው የደወለችላት። ፉፉም ደንግጦ እየሮጠን የመጣው በእውነት የሚያውቀው እስከሚያውቀው ድረስ ፍቅር ሌላ ቤት እንዳለች ሌላ እነዛ ልጆች እንደሄዱ ምናምን ነው የሚያውቀው። ያን የተነጋግሯ አይታችኋላ። ምንም ብቀጥን ጠጅ ነኝ ፉፉና ቡሪክ ምን አይነት ነገር እንዳሳያቸው የምሬ ነው። ቀጭንም ቢሆኑ ማለት ነው በቦክስ አጠጠተው አጠጠተው በቃ ጥርስ ጥርሳቸውን አውልቀው በእጃቸው አስይዘው ሊልኳቸው ነበር። እንደዚህ ቢወፍሩም አልፈሯቸውም። ምንም ነገር ምንም ፍርሃት የሚባል ነገር አልነበረም። ከቡሪከም ፉፉ ላይምና በዛ መንገድ አልቆ ነበር። አሁን እንደ አዲስ ደግሞ ልጁ እንግዲህ እሷን እንድትጎጅ አልፈልግም እኔ ይጠብቁሻል አልኩኝ እንጂ ለምን አጠገቧ ቀረባችሁ ደራቃችሁ። ምንም አትፈልግም አንተ ከህይወቷ ብቻ ውልቅ ቅበልላት ምንድን ነው እንደ ፍቅረኛ አክት ታረጋለህ እንዴ? የሆነ አንድ ቀን ሁለት ቀን ስላወራች ምናምን የሆነ የወደደች ያፈቀረች መሰለህ እንዴ? በህይወቷ ላይ ትልቅ ቦታ ያለ መሰለህ እንዴ? በህይወቷ ላይ ትልቅ ውሳኔ ስትወስን በህይወቷ ላይ ገብተህ ውሳኔ የምትወስን መሰለህ እንዴ? ውሳኔ ስትወስን ደግሞ አንተ የምታማክርህ መሰለህ እንዴ? ምን አይነቱ ፋራ የሆነ ቂጣ ራስ ነው? ምናታችሁ የሆን ሽልጦ ራስህ ግን ቆንጅዬ ነው ልጅ አልባሻችሁ ረሰ ሰው እኮ እንዲ አይዝቅም። ልጁ ቆንጆ ነው፣ ግን እውነት ለመናገር ግን ባዶ ቆንጅና ምን ያረጋል፣ ጭንቅላት ከሌለው የህፃን ጨዋታ ሲጫወት እቃቃቢ የሚጫወት ሰው ምን ያደረግላታል? ከፍቅር ህይወት ውጣላት በቃ ህይወቷን ትኖርበት። የምር መሳቅ ፈልጌ አይደለም፣ ግን አሳቀኝ፣ አናደደኝ፣ አበሳጨኝ። በቃ ና እንግዲህ ፉፉ ተደውሎለት ሲመጣ በጣም የሚያስጠላ ነገር ነው የተፈጠረው። ቤቷ ና እንግዲህ እንደምታዩቸው በጣም ከባባድ ነገር ከባባድ መልስ ተመላልሰዋል። እሱ ደግሞ ከእሷ ሄዳ አወራቆልኝ ምንድነው የተፈጠረው። ፉፉ በጣም ነው የደነገጠው። ልጁም እንግዲህ ሁለቶችን ጋርዶች አስመጥቶ ከፍቅር ጋር አገናኝቷቸዋል። ፍቅርም አልፈልጋችሁም እያለቻቸው ነበረ። ለማንኛውም ግን ፍቅርዬ ራስሽን ህይወት ኑሪ፣ ትምህርትሽን አሁን ልትመረቂ በጣም ትንሽ ጊዜ ነው የቀረሽ። እባክሽን ወደ ራስሽ ተመለሽ፣ ትምህርትሽ ላይ ትኩረት አድርጊ። ይሄ ነገር ሁሉ በኋላ ላይ የሚደርስ ነገር ነው። ለራስሽ ጊዜ ስጭ። እየታመምሽ ነው፣ ትምህርትሽ ላይ በደንብ እያተኩርሽ አይደለም። በኋላ ላይ የምትጎጆ አንችነሽና ይሄንን ሁሉንም ሰው ከህይወትሽ አስወጪ። በእርግጥ እኔ ያሳዘነች ደግሞ መጨረሻ ላይ ነው፣ የፉፉና የእሷ ፎቶ አለ። ቤት ስትለቅ እንኳን ሌላ ቤት ሄዳ እንኳን ፎቶቸው አንድ ላይ ይዘው ያለች እና ብቻ የሚያሳዝን ነገር ነው። የእውነቴን እምላችሁ የሆነ በጣም በስስት በጣም በመገረም በጣም በማዘን በጣም በመቆጨት በጣም በመከፋት ሁኔታ ውስጥ ሆና ነው እያየችው የነበረው እና ፉፉ ራሱ በቃ ተረጋግቶ እሷን ካረጋጋት ምናምን ምናምን በኋላ ወጦ ሲሄድ የሆነ የሚያሳዝን አይነት ነገር ነበር። እኔ ሃይማኖታችሁ አንድ ቢሆን ኑሮ ማለት ነው እንደ አብራችሁ የፈለገ ነገር የፈለገ ነገር ተበዳደሉ፣ በቃ የፈለገ ነገር በደል ስሩ፣ በቃ ጥፋታችሁን አርማችሁ ይቅር ተባብላችሁ አንድ ላይ ሆኑ እል ነበር ግን አይሆንም። የእውነት በሃይማኖት ቀልድ የለም። በሃይማኖት ነገር ውሳኔ ገብቶ አብራችሁ ሁኑ ለማለት እኔ ይከብደኛል። ከዚህ በኋላ አፌ ሞልቼ አብራችሁ ሁኑ አለልም። ግን የሆነ ያላለቀ ፍቅር እንዳለ ያላለቀ ጓደኝነት፣ ያላለቀ መፈላለግ እንዳለ በፉፉና በፍቅር ማላ ይቻለው። ብቻ ፈጣሪ ሆናችሁ መጨረሻችሁ ምን እንደሚሆን ፈጣሪ ብቻ ነው የሚያውቀው። እኔ ምንም አውቀው ታሪክ የለም። ግን ደግሞ ፍቅርዬም በዚሁ የራስሽን ሕይወት ብትጀምር ተረጋግተሽ፣ ፉፉም ደግሞ የራስ የምትላት ሴት ከጎን የምትሆን ሴት ብትኖር ከእሷ ጋር ሕይወትን ብትቀጥል የተሻለ ነው ብዬ ነው የማስበው። መመኝላችሁ እሱ ነው። ከዛ በተረፈ እንግዲህ ፍቅርዬ ደግሞ መጨናነቅ አይጠበቅብሽም። ማንም መጣ ሄደ፣ ምንም ራስሽን ጠብቀሽ ተንቀሳቀሽ፣ መጨናነቅም የለብሽም በዚህ ልክ ብቻ ግን አይዞሽ፣ ፈጣሪ ካንቺ ጋር ይሁን። እኒህን ነን የሚለው አብራችሁ ስለነበራችሁ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሰላም ቆዩ።